ሰላም እንዴት ናችሁ? የዲቪ ቤተሰቦች ሁላችሁም፣ እንደምታውቁት የቴሌግራም ግሩፕ ቻት ጀምረናል። ምናልባት የገባችሁ ካላችሁ እንደምታስታውሱት በባለፈው የግሩፕ ቪዲዮ ኮል ላይ ወደ አሜሪካ የበረሩ እንደዚሁም ቪዛቸውን ያገኙ አሸናፊዎች የተወሰነ ልምድ አካፍለውናል። እዛ ከሄዱ በኋላ የገጠማቸው በትራንዚት ጊዜ ከቲኬት ጋር በተያዘ እንደዚሁም አንዳንድ አስፈላጊ ናቸው ብለ ያሰቧቸውን ለሌሎቻችሁ መማሪያ የሚሆኑ ሀሳቦችን አንስተዋል። ስለዚህ በየሳምንቱ እሁድ ይሄኛው ፕሮግራማችን የሚቀጥል ነው የሚሆነው። ነገር ግን የብዙዎች ጥያቄ የነበረው በዛ ቪዲዮ ኮል ላይ እንዴት ነው ቴሌግራም ግሩፕ ቪዲዮ ኮልን አድ ማድረግ የምንችለው ጥያቄዎች መጠየቅ ስንፈልግ እጅ ማንሳት የምንችለው ህጎቹ ምንድናቸው? የቪዲዮ ቻትስ አጠቃቀሙ ምን ይመስላል? የሚል የተወሰኑ ጥያቄዎችን ጠይቃቸዋል። በዛሬው ቪዲዮ ከቴሌግራም ግሩፕ ቪዲዮ ኮል ጋር በተያያዘ ማወቅ አለባችሁ ያልኳቸውን ሀሳቦች በጣም በአጭሩ አሳያቸዋለሁ። ይሄኛውን ቪዲዮ ዩቲዩብ ላይ ስለሆነ የምለቀው ምናልባት የዲቪ አሸናፊ ባትሆኑ እንኳን በተለያየ ፐርፐዝ ቴሌግራም ቪዲዮ ኮልን ወይም ግሩፕ ኮል ልትጠቀሙ ትችላላችሁ። ስለዚህ በዚህ ቪዲዮ የምትፈልጓቸው ግሩፕ ኮል ላይ ማወቅ አለባችሁ የምላቸውን ሀሳቦች አስቀምጫለሁ። ስለዚህ እናንተ ማየት ትችላላችሁ ት ማለት ነው። ያ ሁላችሁም እንደምታውቁት ቴሌግራም ግሩፕ ቪዲዮ ኮል የምንለው ሀሳቡ ምንድን ነው? ከአንድ በላይ የሆኑ ሰዎች በቪዲዮ ወይም ደግሞ በድምጽ የሚያወሩበት የመወያ መድረክ ነው። በዚህ የመወያ መድረክ ውስጥ ለመግባት የመጀመሪያው ቪዲዮ ኮል ውስጥ ለመግባት ሊንክ ሊላክላችሁ ይገባል። ሁለተኛው ደግሞ የግሩፕ አባል ከሆናችሁ ግሩፕ ላይ የሚደረጉ ማንኛውም ኮሎች ላይ መገኘት ይችላላችሁ ማለት ነው። ስለዚህ በዛሬ ቪዲዮ እንደምታውቁት ወደ አንድ ሺህ የሚሆኑ የዲቪ አሸናፊዎች ያሉበት ግሩፕ ነው። ስለዚህ በዚህ ግሩፕ ላይ የሚደረጉ ማንኛውም የቪዲዮ ወይም የአውዲዮ ኮሎች በምትፈልጉበት ጊዜ መቀ ቀላቀልና መግባት ትችላላችሁ ማለት ነው፣ ያለ ምንም ኢንቪቴሽን ሊንክ። ስለዚህ የቴሌግራም ግሩፕ ኮል የሚደረገው እዛው ባላችሁበት ግሩፕ ውስጥ ነው። ይህንን ለማወቅ ምንድነው የምታደርጉት? የቴሌግራም ግሩፕ ውስጥ በምትገቡበት ጊዜ ለምሳሌ ከላይ የምታዩት እኔ የምለቃቸው ወይም አስፈላጊ የምላቸው መረጃ ፒን የማደርግበት ቦታ ነው። ስለዚህ ይህንን ቦታ ፒን ባር ብለን እንጠራዋለን። እዚህ ቦታ ላይ የቴሌግራም ግሩፕ ኮል እንዳለ በቀላሉ ማስታወቂያ ይለጠፋል። ነገር ግን እነዚህ ማስታወቂያዎች ሁለት አይነት እይታ ሊኖራቸው ይችላል። የመጀመሪያው እይታ ኖቲፋይ ሚ የሚል የእንግሊዝኛ ጽሑፍ ያለበት ያለበት ከሆነ የቴሌግራም ግሩፕ ኮሉ ገና አልተጀመረም ማለት ነው። መቼ እንደሚጀመር ማወቅ ከፈለጋችሁ ኖቲፋይሚ የምትለዋን በምትጫኑበት ጊዜ አሁን እንደምትሄዱት ወደ 37 ሰከንዶች ነው የቀሩት ቪዲዮ ኮሉ ሊጀምር። 35፣ 34፣ 33 እያለ ነው የሚሄደው። ምናልባት አንድ ሰዓት ከቀረው ደግሞ አንድ ሰዓት 59 ደቂቃ፣ 58 እያለ ወደ ታች ይቆጥራል ማለት ነው ቪዲዮ ኮሉ እስከሚጀመር። ስለዚህ ቪዲዮ ኮሉ የሚጀመርበትን ጊዜ መጠበቅ ይኖርባቸዋል። ነገር ግን ዋናው አድሚን ወይም የቪዲዮ ኮሉን የሚያስጀምረው ሰው ከአንድ ሰዓት በኋላ ይጀመራል ብሎ አንድ ሰዓቱ ነው እንኳን ቪዲዮ ኮሉ ማይጀመር ከሆነ የምታዩት ሰዓት ከፊት ለፊቱ የመቀነስ ወይም የማይነስ ምልክት ይኖራል። ይሄ ማለት ለምሳሌ ማይነስ አምስት ቢሆን አድሚኑ ቪዲዮ ኮል ይጀመርበታል ካለበት ሰዓት አምስት ደቂቃ ወይም ደግሞ በሰከንድ ከሆነ ደግሞ አምስት ሰከንድ አርፍዷል ማለት ነው። ስለዚህ ከፊት ለፊቱ የማይነስ ምልክት ካለ የቪዲዮ ኮሉ ይጀምራል ከተባለበት ጊዜ ምን ያህል እንደዘገየን የሚያሳየው። ነገር ግን ከፊት ለፊቱ ምንም አይነት የማይነስ ወይም የመቀነስ ምልክት ከሌለ ግን ገና አሁን ፊት ለፊት ከሚታያችሁ ደቂቃ በኋላ ይጀምራል የሚለውን በቀላሉ ማወቅ ትችላላችሁ። ሁለተኛው ደግሞ ግሩፕ ላይ ስትገቡ ከላይ ጆይን የሚል ምልክት ስታዩ ሲሆን ይሄ ማለት ደግሞ ቀደም እንዳልኳችሁ ለምሳሌ ከ10 ደቂቃ በኋላ ግሩፕ ኮል ይጀምራል ተብሎ ልክ ግሩፕ ኮሉ ሲጀምር ኖቲፋይሚ የምትለው ወደ ጆይን ትቀየራለች። ለምሳሌ አንዳንድ ጊዜ ከዚህ ሰዓት በኋላ ይጀምራል ሳይባል ሶስት ሰዓት ይጀምራል ተብሎ ማስታወቂያ ተሰርቶ ከነበረ ቀጥታ ሶስት ሰዓት ላይ ቢጀምር ኖቲፋይሚ የሚላታዩ ትችላላችሁ ጆይን የሚል ካያችሁ ቴሌግራሙ እንደተጀመረ ማወቅ ትችላላል ስለዚህ ግሩፕ ውስጥ ገብታችሁ ጆይን የሚል ካለ ከጀርባ የግሩፕ ኮል ዲስከሽኖች እየተደረጉ ስለሆኑ ጆይን የሚለውን በመንካት በቀላሉ ወደ ግሩፕ ኮሉ መቀላቀል ትችላላችሁ ማለት ስለዚህ ጆይን የሚለው ለምሳ ብነካ እንደምታዩት ለዚህ ምሳሌ ተጠቀምኳቸው ሁለት ሜምበሮች ወይም ሁለት የግሩፕ አባሎችን ብቻ ነው። ነገር ግን የባለፈውን የቪዲዮ ኮል እንደምሳሌ በወስድላቸው እንደምታዩት ወደ 150 አካባቢ የግሩፕ አባላት የግሩፕ ኮሉ ላይ ነበሩ። ስለዚህ ከላይ ምን ያህል አባል ግሩፕ ኮሉ ላይ እንዳለ ማየት ትችላላችሁ። እንደዚህም ደግሞ ማን እያወራ እንደሆነ ማየት ትችላላችሁ። እነዚህም ደግሞ በቀጣይ እንዴት ማድረግ እንደምንችል የምናየውና እዚህ ቦታ ላይ ስትገቡ ሁለት ነገሮችን ነው ልታዩት የምትችሉት። እኔ ከአድሚን እና ከዩዘር ሳይድ ያለውን ከሁለቱም ለማሳየት ሞክራለሁ። እናንተ ግን ስትገቡ ከስማችሁ በቀኝ በኩል የምታዩት ሁለት ነገር ይሆናል። የመጀመሪያው የማይክ ምልክቷ በቀይ በርታ ከሆነ ዋናው አስተዳዳሪ ወይም አድሚኑ ሳይፈቅድላችሁ በፍጹም መግባት አትችሉም የሚል መልእክት ሲኖረው፣ ሁለተኛው ደግሞ በቀኝ በኩል ያለችው ማይክ እንዳትናገሩ የሚከለክል ምልክት ያለባት ነገር ግን በቀይ ካልበራች ወይም ግሬ ከለር ከሆነች ደግሞ በምትፈልጉበት ሰዓት ማንንም ሳታስፈቅዱ እየገባችሁ መናገር ትችላላችሁ ማለት ነው። ይሄ ለብዙ ነገር ይጠቅማል። ለምሳሌ በቤተሰብ አባሎች መካከል ወይም በሚተዋወቁ ጓደኛሞች መካከል ከሆነ ግሩፕ የሚደረገው ማንም በሚፈልግበት ሰዓት ማውራት ስለሚችል በቀይ ምልክት ያለው አይነት ሚዩት በፍጹም ላታገኙ ትችላላችሁ። ነገር ግን በተሳታፊዎች መካከል ወይም ደግሞ ከአስርና ከሀያ በላይ የሆኑ ታዳሚዎች በሚኖሩበት ጊዜ ግን ሰዎች በቀደም ተከተል ወይም በፈቃድ ሀሳባቸው መግለጽ ስላለባቸው የምታዩት አይነት የቀይ ሚዩት ምልክቶች ልታዩ ትችላላችሁ። ይህንን የሚወስነው አድሚኑ ነው። አድሚኑ ካልፈለገ ቀይ ማድረግ ይችላል። ከፈለገ ደግሞ ግሬ ከለር ወይም ደግሞ ማንኛውም ሰው በሚፈልግበት ሰዓት እንዲናገር መፍቀድ ይችላል። በእኛ ግሩፕ ግን በጣም ብዙ ሰው ነው ያለው። ስለዚህ መናገር የሚፈልግ ሰው ብቻ እንዲናገር የግሩፕ ኮሉ በሚጀመርበት ሰዓት የሁላችሁም የማይክ ምልክቶች በቀይ እንዲሆኑ ይደረጋል ማለት ስለዚህ የመጀመሪያ የሚሆነው ስትገቡ የማይክ ምልክታችሁ በቀይ ሚዩት ሆኖ ከሆነ እናንተ የምታወሩት ከጀርባ በፍጹም አይሰማም። ነገር ግን ግሩፕ ላይ የሚወሩት እያንዳንዱ ነገሮች በቀላሉ መስማት ትችላላችሁ። በተጨማሪም እናንተ ማውራት ከፈለጋችሁ የግሩፕን አድሚን እንድትናገሩ መጠየቅ ነው እንጂ የምትችሉት በምትፈልጉበት ሰዓት ማውራት አትችሉም። በዚህ መሰረት የማይካችሁ ምልክት ቀይ ሆኖ ሀሳብ መስጠት ስትፈልጉ ወይም ማውራት ስትፈልጉ በቀላሉ ከስር ሚዩት ባይ አድሚን የምትለዋል ወይም እጅ የማውጣት ምልክቷን መጫን ትችላላችሁ። ከስር ያለችው የእጅ ማውጣት ምልክት ሚውትድ ባይ አድሚን የሚል ከሆነ በፍጹም እጅ አላወጣችሁም። እንደምታዩት ምልክቷ የማይንቀሳቀስ የእጅ ማውጣት ምልክት ነው ያለው። ነገር ግን ማውራት በምትፈልጉበት ሰዓት የእጅ ማውጣት ምልክት ያለበትን ክቡን አንድ ጊዜ ስትጫኑት ዩ አስክር ቱ ስፒክ የሚል እንግሊዝኛ ይቀየራል። ይህ ማለት ለመናገር ፈልጋችሁ እንደጠየቃችሁ በዚህ ማወቅ ትችላላችሁ። በተጨማሪም ደግሞ በስማችሁ በቀኝ በኩል ያለው የማይክ ቀይ ምልክት እጅ ወደ ማውጣት ምልክት ይቀየራል ማለት ነው። ይህንን ስታዩ ለመናገር ፈቃድ እየጠየቃችሁ እንደሆነ እናንተ ማወቅ ትችላላችሁ። በተመሳሳይ መልኩ ደግሞ በዋናው በአስተዳዳሪ ወይም በአድሚኑ በኩል እጅ የማውጣት ምልክት ይታየዋል ማለት ነው። እዚህ ቪዲዮ ላይ እንደማሳያችሁ እጅ ሲወጣ እናንተም ላይ እንደዚህ ይታያል፣ አድሚኑም ላይ የእጅ ማውጣት ምልክት ይታያል። ነገር ግን በዚህ ጊዜ ከአንድ በላይ ብዙ ዩዘሮች መናገር ከፈለጉና እጃቸውን ካወጡ እንደ ቀደም ተከተላቸው የሚስተናገዱ ከሆነ እጃቸውን ሳታወርዱ እድሉ እስከሚሰጣችሁ ድረስ መጠበቅ ይኖርባቸዋል። ነገር ግን በመካከል እጃችሁን አውጥታችሁ የመናገር ሀሳባችሁን ከቀየራችሁና እጅ የማውጣት ምልክቷን አጥፍታችሁ ወደ መጀመሪያው ቀዩ የማይክ ምልክት መቀየር ለመቀየር ከፈለጋችሁ በስማችሁ ፊትለፊት ያለችውን የእጅ የማውጣት ምልክት አንድ ጊዜ ስትጫኑት የተለያዩ ዝርዝሮች ይመጣሉ። ከነዚህ ውስጥ የመጀመሪያ የሆነውን ካንስል ሪኬስት ቱ ስፒክ የሚለውን አንድ ጊዜ ብትጫኑት እጅ ማውጣታችሁ ከእናንተም ላይ ከአድሚኑ ላይ ይጠፋና የሚዩት ምልክት ወይም ትሰማላችሁ፣ ነገር ግን እንዳትናገሩ የሚከለክለው ምልክት ተመልሶ ይመጣል ማለት ነው። እጅ በምታወጡበት ጊዜ አድሚኑ የሚቀበላችሁ ከሆነና እንድትናገሩ ፈቃድ ከሰጣችሁ በቀኝ በኩል የነበረችው የእጅ ማውጣት ምልክት መናገር ክልክል ነው የሚለው ምልክት ሳይኖርባት ብቻዋን ማይክ ሆና ትቀመጣለች። እንደዚሁም ደግሞ ከስር ያለው ክቡ እጅ የማውጣት ምልክት የነበረበት ወደ ማይክ ይቀየራል፣ ዩአር ላይቭ የሚል ይቀየራል። ይሄ ማለት የምታወሯቸው እያንዳንዱ ድምፆች ግሩፕ ላይ እየተላለፉ እንደሆነ ማወቅ ትችላላችሁ። ልክ መናገር በምትጀምሩበት ጊዜ ደግሞ ከስማችሁ በቀኝ በኩል ያለችው የማይክ ምልክት ወደ አረንጓዴ ትቀየራለች። እንደዚሁም ከስር ያለው ዩአር ላይቭ የሚለው ምልክት ደግሞ በምታወሩት የድምፅ መጠን ልክ ዌቭ ያስቀምጥላችኋል። ይህንን ካያችሁ ግሩፕ ላይ እያወራችሁ እንደሆነ በቀላሉ ማወቅ ትችላላችሁ። ስለዚህ አውርታችሁ እንደጨረሳችሁ ወይም ደግሞ በመካከል ሌላ ሰው ሀሳብ እየሰጠ እሱ ሀሳብ ከሰጠ በኋላ እናንተ ማውራት ከፈለጋችሁ ዩአር ላይቭ የምትለው ክቧ ምልክት ላይ ያለችውን የማይክ ምልክት አንድ ጊዜ ብትጫኑት ሚዩት ይሆናል። ስለዚህ ሌሎቹ የሚያወሩትን እየሰማችሁ የእናንተ ግን ለእነሱ እንዳይሰማ ማድረግ ትችላላችሁ። በመካከል ሀሳብ መስጠት ስትፈልጉ ደግሞ አሁንም ከስር ያለችውን ክብ ምልክት በመጫን ተመልሳችሁ ሀሳባችሁን ለማስተላለፍ ወደ ላይቭ ትመለሳላችሁ ማለት ነው። በዚህ መሰረት ግሩፕ ላይ ማድረግ ትችላላችሁ። እዚህ ላይ አንድ ጊዜ ከቀዩ የማይክ ምልክት ወደ ግሬይ ወይም ደግሞ ወደ ተፈቀደለት የማይክ ምልክት ከገባችሁ በኋላ በየጊዜው እጃችሁን እያወጣችሁ ማስፈከር አይጠበቅባችሁም። አንድ ጊዜ ከገባችሁ ተናገራችሁ ስጨርሱ ሚዩት እያረጋችሁ፣ ተመልሳችሁ መናገር ስትፈልጉ ደግሞ በራሳችሁ ሚዩትን እያነሳችሁ ማውራት ትችላላችሁ። ምናልባት አውርታችሁ ስጨርሱ የማይክ ምልክታችሁ ወደ ቀይ ከተመለሰ አድሚኑ ድጋሚ እንድጠይቁ ወይም ደግሞ እንዳታወሩ ሚዩት አድርጓችኋል ማለት ስለዚህ እንደዚህ ከሆነባችሁ ድጋሚ ለማውራት ድጋሚ መጠየቅ ትችላላችሁ። እንደ ህጉ ከሆነ ግን አንድ ጊዜ ከገባችሁ በኋላ ሚዩት እያረጋችሁ በተደጋጋሚ እስካላስወጣችሁ ድረስ አድሚኑ ማውራት ትችላላችሁ። እዚህ ላይ የምታውቁት መልካም የሆነው ለምሳሌ ቤተሰቦች፣ ጓደኞቻችሁ ጋር የምታወሩ ከሆነ ከድምፅ በተጨማሪ ቪዲዮ ኮል መግባት ልትፈልጉ ትችላላችሁ። ይህንን ከፈለጋችሁ እንደምታዩት ከስር ከክቡ በግራ በኩል ካሜራ የሚል ክፍል አለ። ልክ እንድታወሩ ከተፈቀደላችሁ በኋላ ወይም ደግሞ መናገር ከጀመራችሁ በኋላ ካሜራ የሚለው ክፍል ወደ አረንጓዴነት ይቀየራል። በዚህ ጊዜ አንድ ጊዜ ነክታችሁ የፊትለፊቱን ወይም የጀርባውን ካሜራ ተጠቅማችሁ ግሩፕ ላይ በቪዲዮ መግባት ትችላላችሁ። ነገር ግን ግሩፕ ላይ በቪዲዮ መግባት የሚችለው ይህቺኛዋ ምልክት የነካ ብቻ ነው። ሁሉም ሰው በአንድ ጊዜ ቪዲዮ ኮል ላይ በቪዲዮ ማሳየት የምትፈልጉት ወይም ራሳችሁን እያሳያችሁ ማውራት ከፈለጋችሁ ይችን ምልክት መንካት ትችላላችሁ። ተመልሳችሁ ከቪዲዮ ለመውጣት ካሜራ የምትለዋን ብትጫኑ ተመልሶ ወደ አውዲዮ ወይም ወደ ድምፅ ብቻ ይቀይርላችኋል ማለት ነው። በመጨረሻም ከግሩፑ መውጣት ከፈለጋችሁ ይህ ማለት የግሩፑ ዲስከሽን ወይም ውይይት ሳያልቅ ማለት ነው። ከክቡ በቀኝ በኩል ሊቪ የሚላለ ቀዩ ምልክት በመጫን ከግሩፑ መውጣት ትችላላችሁ። ነገር ግን እዛው ግሩፕ ውስጥ እያላችሁ የግሩፕ ዲስከሽኑ የሚያልቅ ከሆነና አድሚኑ የግሩፕ ኮሉን በሚዘጋበት ጊዜ ፈልጉ እንኳን አውቶማቲካሊ ከግሩፑ ትወጣላችሁ ማለት። ስለዚህ በድሜክስ ዲቪ ውስጥ ያላችሁ የዲቪ አሸናፊዎች በዚህ መሰረት ግሩፕ ላይ የገባችሁ ፓርቲስፔት ማድረግ ትችላላችሁ። ምናልባት ደግሞ እዚህ ላይ ያሉት ውይይቶች የሚያመልጧችሁ ከሆነ ሪከርድ ተደርገው ዩቲዩብ ላይም እንደዚሁ መከታተል ትችላላችሁ። በየሳምንቱ ያሉ የግሩፕ ዲስከሽን አጀንዳዎችን ደግሞ ግሩፕ ላይ የምናስቀምጥ ስለሆነ በየትኞቹ ቀናቶች ምን አይነት ርዕስ እንደሚነሳ እዛ ላይ አይታችሁ ገብታችሁ መወያየት የሚጠቅማችሁንም ሀሳቦች መውሰድ ትችላላችሁ ማለት ነው። የቪዲዮ ብዙዎቻችሁን ይጠቅማል ብዬ አስባለሁ። ከቪዲዮ ጋር ዚዙ ድሜክስ ነበርኩ ባይ